ቆርጦ ቀጥሎች፣ እነ ምናምኖች ቡርኬ ከሀገር ወጣ ላላችሁ ማለት ነው። እውነት እውነት ላችኋለሁ፣ ቡርኬ የት እንዳለ እኔ ልንገራችሁ። ቡርኬ ኢንስትግራሙ ላይ በፖሰተው ፎቶ ና፣ ባንዲራ ቀይ በነጭ ያለው ባንዲራ ባንዲራው የኢንዶኔሲያ ባንዲራ ሲሆን ማለት ነው የተፖሰተው ቢውልዲንግ፣ ግን የተፖሰተው ህንጻ ግን ስካርላይት ሆቴል ነው። አዲስ አበባ ውስጥ ያለው ስካርላይት ሆቴል ነው። እሱ ግን የተጠቀመው ፍላግ ግን የኢንዶኔሲያ ነው። ከፈለጋችሁ ካላመናችሁ ማለት ነው የተፖሰተውን ቢውልዲንግ ፎቶ አንሱና ግቡ ጎግል ወይም ደግሞ ጎግል ላይ ግቡና ዌርስ ዲስ ፕሌስ ብላችሁ ሰርች አድርጉት እራሱ ኢትዮጵያ ስካላይት ሆቴል ያመጣላችኋል ማለት ነው። ለምላሴ መንተባተብ በጣም ይቅርታ። እስካ ላይት ሆቴል እና አዲስ አበባ ውስጥ ነው ያለው። የትማ ደም እነ ቆርጦ ቀጥሎች ቡርኬ ጥሏት ሄደ ቡርኬ ሄደ የምትሉ ኢቨን እንኳን የምታገኙትን ነገር እንኳን እስኪ የት ነው ይሄ እንኳን ብላችሁ ሰርች አታረጉም። እኔ ባንዲራውን የፖሰተውን ነጭ ሶሪ ቀይ በነጭ ያለው ባንዲራ ፍላጉን ሰርች ሳረግ ኢንዶኔሽያ ወጣልኝ። ኦኬ ህንፃውን ደግሞ ዌርስ ዲስፕሌስ ብላሽ ደግሞ ሰርች ስታደረጉት ደግሞ ሆቴሉን ቁጭ ያደረግላችኋል። አዲስ አበባ ስካትላይት ሆቴል ስካትላይት ሆቴል መቼን ገብታቸዋል። ምላሴን ስለያዘኝ ነው። ስካትላይት ሆቴል እና በጣም የገረመኝ ማ ሃይሚ በጣም ደስ ያላችሁ ሰዎች አላችሁ። በጣም እኔ ግን በጣም ነው የገረማችሁ በሆነ በጣም ደስ ያላችሁ እናንተ። እዚህ ስትንጫጩ እሱ ህው ሀገር ጥሩላችሁ ወጣ ተንጫጩ በዱ ምናምን በቃ ካልፈለገ በግድ ነው እንዴ? ስለማይፈልጋት ነው ጥሏት ሄደው ምናምን እያላችሁ ወሬ የምትዝነነዙ ሰዎች ግን ሼሞን ይው አፈርኩባችሁ። እንዲህ ቆይ የሆነ ነገር እኮ ሲታዩ እኮ ሰርች ይደረጋል እኮ። ይሄ የት ነው ምንድን ነው ኬት ነው ተብሎ። ዛሬ እኮ የምናዛቸው ምግቦች እንኳ ማለት ነው ኬት ወኒ ፊክሬት ኬት እንደሚፈበረኩ ሁሉ ኮግል ፍንትው አድርጎ ያመጣል እኮ እናንተ። ሰልጥናሉ እኮ ጊዜው ቴክኖሎጂ እኮ ስልጥ እንብላለች ጋይስ። እና እኛን ለማናደድ ሀይሚን ጥሏት ሄደ በቃ ብሸቁ ምናምን እያላችሁ ቪዲዮ የሰራችሁ ደህና ናችሁ እንዴ? ናችሁ አላችሁ ወይ አላችሁ ወይ? አለን አለን። አማ ለምን እንደስ እንዳነ ታውቃላችሁ? በጣም ተናድጄ ነበር። ይሄው ሃይሚን ጥሏት ሄደ፣ ሃይሚን ጥሏት ሄደ ስለማይፈልጋት ነው እሱ ሌላ ህይወት ስላለው ነው ምናምን እያሉ ብዙ ልጆች ቪዲዮ ሰርተው አይቼ በጣም ተናድጄ ነበረ ጋይስ። ቦርኬ አለ አዲስ አበባ ውስጥ ነው፣ ስካትላይት ሆቴል ነው ያለው፣ የትም አይደለም። ፍላጉ ደግሞ የኢንዶኔሲያ ነው። ጀስት ፈታ በሚለው ነው የተጠቀመው ብዬ ነው ማሰበው እንጂ ሰውን ኮንፊውዝ ለማድረግ ብሎ ማይደለም። ገባችሁ? የተማሪ ግደላይ ማለት ይሄ ነው ይሄ ነው ትላላችሁ። ሰርች አድርጉ። ለሌላ ጊዜያችሁ ዝም ብላችሁ ከምትበጠረቁ ማለት ነው። ቡራ የመቼክ የመቼክ ፈታ በል ደስ ብሎናል። ምክንያቱም እኔ እውነት ሃይሚን ጥሏት የሄደ መስሎኝ በጣም ተናድጄ ነበር። ከዛ ልጆች ናቸው ላኩልኝ። ኢንስታግራም ላይ እኮ እንደዚህ ፖስት አልኩ። ቡርኬኮ ካገር ወጥቷል የሚባለው ነገር እውነት ነው አሉኝ። እግዚአብሔርን ቴሌግራም ላይ በጣም ብዙ ልጆች ናቸው ይጻፉልኝ ሲሉ እንደነገኩኝ። ኧረ እንዴ እናንተ እንዴት ነው ጥሎት የሚወጣው? እንዴት ነው ጥሏት የሚሄዱት? እህቷ በምን ምክንያት ይሄዳል እንዴ ቀልዳላችሁ እንዴ እንደ ምናምን ነገር ምናምን ስላቸው ይሄው ምናምን ብለው ላኩልኝ። ከዛ እስኪ ላኩልኝ እስኪ ሊዮ ምናምን ስላቸው ኢንስታግራም ላይ ገብተሽ ያሉ። ከዛ ጀስት ገባብዬ ሳይ ኢንስታግራም ላይ ሳይ ጀስት ትንሽዬ ፍላግ አየው፣ ባንዲራ አየው፣ ነጭ በቀይ ማለት ነው። እሱን አወረድኩኝና ፍሮም ዌር ዲስ ፍላግ ፍሮም ዌር ካንትሪ ዲስ ፍላግ፣ ይሄ ባንዲራ የት ሀገር ነው ብላችሁ በእንግሊዝኛ ጻፍ ጻፍ ስታረጉ እንዶኖሺያ ብሎ ወጣልኝ ማለት ነው። ከዛ ህንፃውንም ደሞ ስክሪንሽት ብድግ አደረኳትኝና ዌር ዚስ ቢሌስ ስትሉት ደሞ ስካትላይት ሆቴል ኢን አዲስ አበባ ኢትዮጵያ ይላቸዋል ማለት ነውና ብዙ አትደሰቱ ሺ እነ ቆርጦ ቀጥሎች። ሃይሚ ብትከፋ፣ ሀይሚ ጥሏት ብሄድ፣ ሀይሚ ብታዘን፣ ምንድነው የምትጠቀሙት? ምንድነው ጥቅማችሁ? ይህን ያክል የሁለቱ መለያየት እንደዚህ የደስታ ምንጫችሁ ሊሆን የቻለበት ምክንያት ሪዝናችሁ ምንድን ነው? አይለያዩም መቼም መቼም አይለያዩም። ሲሪየስ የምር መቼም አይለያዩም መቼም። እናንተ እንደምታስቡት ከባድ ነገር የለም። ቀላል ነገር ነው ያለው፣ ይስተካከላል። እና የትም አልሄደም። ቡርኪ አለ፣ አዲስ አበባ ውስጥ ነው ያለው። እስካትላይት ሆቴል ነው ያለው። ዘና ፈታ እያለ ነው፣ ቡርቅቅ እያለ ነው። አየር ለመቀየር ሊሆን ይችላል። ስለዚህ ምንም አታካብዱ። ከሀገር ጥሏት ወጥቷል፣ ተደብቋል፣ ጠፍቷል የምትሉ ሁሉ ማለት ነው። የምር ልታፍሩ ይገባል። አንዳንድ ጊዜ አስተውሉ። አቸኩሉ አቸኩሉ ና ሄሎ፣ እዛችሁ የምችለው ጋይዝ፣ ቡና እንጠጣ። ቡና እየጠጣሁኝ ነው፣ ውጪ ላይ ቁጭ ብዬ ማለት ነው። ደስ የሚል ካፌ ውስጥ ነው ያለሁት። በጣም ደስ የሚል ካፌ ውስጥ ንፋሱን አያችሁት። ቡና እየጠጣሁኝ ነው ነውና ቡና መጠጣት ምፈልጉን ወደ እኔ። ሃይሚዬ አይዞሽ፣ እኛ እህቶችሽ አለን ከጎንሽ፣ እኛ የአንቺ ጠበቃ አለን ማንም ምንም አያመጣ ምሽ። እስከ ጥግ ድረስ ነው የምንሄደልሽ፣ እስከ ጥግ ድረስ ይታረቃሉ። ደግሞ እንዲታረቁ ደግሞ ገና ብዙ ቪዲዮ እንሰራለን። እንዲታረቁ ታረቁልን እያለን እነ ሙሽዬ ጋር እንደውላለን። እነ እንደውላለን። እናንተ ብዙዎቻችን አደውሉ ከፈለጋችሁ እኛ ድምጽ እናወጣለን። ግን ድምጽ አታውጡ ያላችሁ ጥራሳችሁ ናችሁ። ከዚህ በፊት እኮ ድምጽ እያወጣን ነበረ። እናወጣለን። ከፈለጋችሁ ደግሞ እንደውልና እንጠይቃቸዋለን። ወንድሞቹን አስታርቁልን። እሙሽዬንም ጋሽዬንም እንጠይቃለን። ምን ችግር አሉ፣ ስለምንወዳቸው ይታረቃሉ። እንኳን እነሱ ተውና እኛ ሩታና አብረሽ እንኳን እንዲታረቁልን ነው የምንፈልገው። ምንም ጸምን ያደረጋል። የሰውን ደስታ ነው መመኘት ያለባችሁ። እና የተደሰታችሁ አትደሰቱ ብዙ የትም ጥሏት አልሄደም እሱ የትም ጥሏት አይሄድም። በጣም ነው የሚወዳት። እናንተ እንደምታስቡት አይደለም። ኦኬ። የትም ጥሏት አይሄድም። ሀይሚና ቡራይ በጣም ነው የሚወዳችሁ። ባይ ባይ